አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ፣ አልሐምዱሊላህ። ያላችሁ በበላ ያለምዳቸ ሰላማችሁ ብዙ ተ ውዶች እ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እና ሁላችሁንም በጣም ነው የማመሰግናችሁ ስለ አስተያየታችሁ፣ ስለ ኮሜንታችሁ። የሰው ልጅ መቼም አስተያየት ግድ ነው ማለት ነው እና የችግር ማስንቆ ማከርከርብን ያላችሁ ልጆች አላችሁ። በጣም እንግዲህ ይቅርታ እኔ የሲጋር ማሲንቆ አልከረከርኩ ለራሴ ነው እንጂ ለእናንተ አይደለም። የሚሰሩ ደግሞ እንደ ቤታችሁ እንጂ እናንተ እንደ ጎረቤታችሁ አደለም። ምተው ኢትዮጵያ ልንመጣ ነበር ኢትዮጵያ ስጠላን ምናምን ያላችሁ በጣም ብዙ ልጆች አላችሁ። እኔ ኢትዮጵያ ትምጥኩ አላልኳችሁም። እንዲሁም ወላ ያህን ያህል አመት አረብ ሀገር ከመኖሩ ኢትዮጵያ መታችሁ ምን እንዲ ያላችሁ አይታችሁ፣ ምን እንዲ የሰራችሁ አይታችሁ፣ መልሳችሁ ማርት ትችላላችሁ ማለት ነው። አትሸወዱ ማለት ነው። እናንተ በተሰባ አይታችሁ ነው የምትነፋረቁት፣ ምናምን ላላችሁ እንደምትሉ ልጆች ማለት ነው። እኔ ደግሞ የራሴን አስተያየት ነው። የሰው ሊመስል መላ ጥርስና ልብስ አንዳንድ ጊዜ ብዙ ገበናዎችን ደብቆልናል። አልሐምዱሊላ እና ለማንኛውም ታረጋጊ ላላችሁኝም በጣም አመሰግን። ያው እናንተ ካበረታታችሁኝ፣ እናንተ ሰብስክራይብ ቸር ካረጋችሁን ኢንሻላህ አረጋጋል። ማረጋገብ መፍትሄ ምንም ነገር የለም ማለት ነው፣ አረጋጋለሁ ማለት ነው። እና ዛሬ እንደዚ ክሊን የሆነ ቦታ አላሳያችሁ፣ ሸገር አዲስ አበባችን ትመስላለች ላቸዋለውኝ እና ለማንኛውም ስለ ምክራችሁም ሆነ ስለ ሁለመናችን ያመሰግናለሁ። አላህ ይስጥልኝ፣ ውዶችዬ ክበሩልኝ። ማን መከረኝ እናንተ የመዳም ቅበሞች፣ እናንተ ባት ኖርኩ እንደው ይሄ የስንት ሰው ህይወት እንትን ያላችሁናችሁና ስለዚህ ነው እኔንም ገደፍ አርጉኝና ቻናሌን አሳደጉልኝና ኢንሻአላህ። እንግዲህ ያው እኔም እንደምሰራ መልካም ለእናንተ የሚጠቅም ነገር እንደምሰራ በደም ኢንሻአላህ ካለ ከአላህ ጋ እንግዲህ እሞክራለሁ ማለት ነው እና ለማንኛውም እና አንዳንድ አይነቶች ደግሞ የሰው ሞራሉን አትንኩ ማለት ነው። እንደዚህ አትበሉ። እና ሰው ልጅ ወላሂ ሳይከፋው አያለቅስም። ሳይከፋው የፈለገ ተአምር ቢሆን የውስጡ ፍላጎቱ ስሜቱ ነው የሚያስለቅሰው ሰውየውም ማለት ነው እንጂ እና ኢትዮጵያ ልንመጣ ነበር፣ ኢትዮጵያ አስጠላ፣ ኢትዮጵያ እንደዚህ እንል ነበር፣ ኢትዮጵያ እንደዚህ ያላ፣ እንደዚህ እያላችሁ ምናምን እያላችሁ በጣም ብዙ አላችሁ። እና ስለዚህ እኔ አትንቶ አላልኩም። በሰላም ነው ቶሎ ስትመጡ ደግሞ በቃ አላህ ሁለተኛ ስደት የማያስመኘውን ነገር ይሻልኝ ብላችሁ ዱዓ አድርጉ። ከመምጣታቸው በፊት ማለት ነው። ወላሂ ኢትዮጵያ መምጣቱ ቀላል ነው፣ ወደ ስደት መሆኑ አሁን በጣም ከባድ የሆነው እንጂ። ኢትዮጵያ በቀላል ነገር ትገባላችሁ። ኢትዮጵያ የምን ችግር የለውም ማለት ነው። መምጣት የምትፈልጉ ካላችሁ በቀላሉ ነገር አገራችሁ ከች ፍላላችሁ። አሁን ለሰው በጣም አዛ አዛ አዛ የሆነው ምንድን ነው መሰላችሁ? ወደ ሰው አገር ወደ አረብ ሀገር መውጫ ነው አሁን ላይ በቃ ሰው ራሱ ፌንት እየቆረጠ ነው ማለት ነው፣ ከሚነግራችሁ ነገር ማለት ነው። እና ይህንን ይመስላል። እኔ ስለ አስተያየታችሁ ግን አመሰግናለሁ። ለምን አስተያየት ሰጣጣት ዳራ ሰጣጣት ለምሰጣችሁ ቢን ያልቀ አልቀየማችሁም። ሁላችሁንም ችግር የለውም። እኔ እኮ አሁንም ወዳችሁ። ሰላም አለይኩም ወራህመቱላሂ። በጣም ስላለ ነው እሺ እንደዚህ ሪከርድ ያደረኩት ማለት ነው። እና መገናኛ ውስጥ ነበር ነበርና የሆነ በቃ እንትን ወደ ሾላ ገበያ ወዲ የሚያመረው ነበር ምን ለዛ ነው ማለት ነው። እሺ ውዶቼ ማለት ለማንኛውም ቪዲዮ ላይታችሁ እንግዲህ ተወደዳችሁ ላይክ፣ ሼር አድርጉ እሺ። በጣም ነው የማመሰግነው ስለምትራፉ ምክራችሁ በቃ እኔ በጣም ነው የማመሰግነው። አላህ ይስጥልኝ። ማን መከረኝ እናንተ ባትኖሩ ማተረጋጊ ያለኝ የኔ ውዶች የኔ ቅመሞች፣ አላህ ይስጥልኝ። ጀዛከሙላሁ ኸይራን ነው ሙላችሁላችሁ ነው ሙላ። ያአላ ይሄን ያክል በቃ እናንተ አንዴ እኔ ያክል እኔ ለራሱ ሰው ይወደኛል፣ እንደዚህ ይቆጣኛል፣ እንደኔ አላሰብኩ ነበር ማለት ነው። ይሄን ያክል ማለት ያው አንዳንዶቻችሁን ብትሰርቡኝማ ችግር የለውም ያለ አይደለ፣ መሰደቢያ ያለ ነው ትላላችሁ። ቀን የጎደለበትን ሰው ምሳሌ በዛበት አለ፣ ግን ምሳሌ በዛበት ይላላገሪ ሰው ስለዚህ ያው ስላችሁ እና ስለዚህ ስለብራችሁ ጠንቀቅብላችሁ፣ ደስ ብራችሁን ያዙ ማለት ነው። ወላይ አላዝ አንዳንድ ጊዜ ስደቆይታችሁ ስትመጡ በጣም ከባድ ነው ሆና ለዛ ነው ናቸውልኝ። ሁላችሁንም በጣም ማመሰግነው ክበሩልኝ፣ ብር ብር ብር ብር በሉልኝ እና ይህንን ይመስላል። ማንኛውም ያው ቪዲዮውን ከወደዳችሁት ምን ላሳያችሁ፣ አዲስ አበባ እቃ መግዛት የምትፈልጉ ካላችሁ እቃ መግዛት አሳያችኋለሁ። መልስ አረቢያ መልስ እንደዚህ የኤሌክትሮኖስ እንደዚህ የማሽንቆች ምናምን የምትፈልጉ ካላችሁ አሳያችኋለሁ።

እናንተ በቀለስ ታውቃላችሁ ለራሳችሁ አታቁም። እንደኔናችሁላችሁ ነው ማላይ ሆነችሁ እኔ ቢጤናችሁ አላይ ሁላችሁም ማለት ነው። ስለዚህ እንደው ወላሂ እንደው እዚሁም የሚያረጋጋ ነገር አለ ይስጣችሁ። እኔ ስደትም እንደው ደግሞ መሰደዱ ከባድ ነውና አላህ የተሻለውን ነገር እዚሁ ይስጣችሁ። ኢንሻአላህ እንደሚስጣችሁ ደግሞ ተስፋ አለኝ። ለሁላችሁ ኸይር፣ ለዋለም ኸይር፣ ለዋለም እስም ያው ኸይር ነው ማለት ነው። እሺ